ፍቅር የሚጀምረው ከመተማመን ነው። ሳይተማመኑ እስካሁን ድረስ አይቆዩም ነበር። እናት እናት ምን ነው አንዴውለት ያይሽ በመነሰነ ማን በቪዲዮ አይታችን ተጋራማቸው ዛሬ ሲሊኪ ማናት እያላችሁ ነው። ማናት እንዴ፣ በፍጹም ሳምሪማ አይደለችም እያላችሁ ነው። እናንተ ግን እስካሁን ድረስ እንዴት ነው? ላይክ ነው ምን ነው? ላይክ በማድረጋችሁ ምንድን ነው? ነገር ነገሩን እስኪ አሁን ዛሬ ማለት ነው ዛሬ የጻፉት ኮሜንት ህዝቤ በሙሉ ነው። በጎቹ በሉ የእኛዎቹ በሉ ቀመን ሲመላለሱ ነው የሚያመሹት። ምንም ማለት አይቻልም። እንግዲህ እኔ ፍቅሪዬ መዝለባችሁ ሰው የእኔ ልዩ በጣም መወዳት ስስቴ ማለት በፍቅር ከዋይ ነው ማየት ኮሜንት ከመስጠት ወደኋላ

እናገባኝ ቆይ፣ ሰብስክራይብ አርጉ ልጨምርበት። ሰብስክራይብ አርጉ ልጨምርበት። ቤተሰብ ሽግ እ እኮ በጎች ሚገርመኝ ምን ይሰራሉ እኛ ጋር እ ምን ይሰራሉ እኛ ቤት ማለት ነው። ተቡ ግን ተቡ ተቡ አተባርጋልስ